አሰሪዋን ገድላ ያቃጠለችው ሴት ጉዳይ ጉድ አስባለ። ከታዲያስ አዲስ የምታደምጡት ታዲያስ አዲስን ነው። በዚህ ሳምንት መዲናችን ካስተናገጀቻቸው ጨካኝ ወሬዎች መካከል አንዱ ልንለው እንችላለን። በአሰሪዋ የተገደለችው ነፍሰ ጡር ታሪክ አው ሆኔ የተባለው አካባቢ መሀል ቦሌ ነው። አስበው እንግዲህ ወደ አንቲካ ሬስቶራንት አካባቢ ደስ አለኝ ወደ ታች ስትወርድ እንግዲህ ባሳለፍነው ሳምንት ሁሉም ጉድ ያለበት ሁሉም ሰው ያዘነበት። ምን አለበት አለመግባባቶች በሰላም ቢፈቱ፣ ህይወት ሁለት አይደለም። ስለዚህ አለመግባባቶችን በሰላም መፍታት እንጂ ወደዚህ አይነት አቅጣጫ እንዴት ይሄዳል? ኧረ በጣም ጊዜ ያስፈልጋል። እውነቴን ነው እንደዚያ ነገሮችን ስትሰማ እውነት ነው። ምክንያቱም ከቀን ወደ ቀን የምንሰማቸው ወሬዎች የጭካኔው መጠን እየበዛ እየበዛ እየበዛ ነው እየመጣ ያለው። ይሄ ደግሞ እስከዛሬ ከሰማናቸው የሚዘገን ነው። እኔ እስከዛሬ ድረስ እንግዲህ እዚህ ሬዲዮ ላይ ብዙ የወንጀል ወሬዎችን ነግራችኋለን። እናንተ ሬዲዮናችሁን የምትከፍቱት እኮ ልትዝናኑ ነው። ግን መዲናችን ምን ያስተናገደች በሚለው ጉዳይ ውስጥ ይህ አለበት። አሰሪዋን ገድላ እንግዲህ አሰሪዋ ነፍሰ ጡርነች። የሰባት ወር ሁለት መንታ ልጆችን በጽንሷ የያዘ ሴት፣ የሰባት ወር ነፍሰ ጡር እሷን ገድላ ለማቃጠል ሞክራ ከዛ ደግሞ በማዳበሪያ ለመቀበር ስለሞከረች የቤት ሰራተኛ ታሪክ ነው የምንነግራችሁና እና ያሳዝናል። መጨረሻዋ ምን ሆነ? ተያዘች ወይ የሚለውም እንግዲህ እንሰማው ነው። አዎ እጇን ሄዳ የሰጠችው ለሳጅን ማቲያስ ነው እና መስመር ላይ ያለ የሆነውን ነገር እስኪ በመጠኑ ይንገረን እና እንመለስ። እንደምን አምሹ ሳጅን? ሰላም ነው እንደት ነው? ሰላም ናችሁ። ምንድን ነው የተፈጠረው? ትንሽ ዘግነን የሚያደርግ ነገር ነው የሰማ ነው። በጣም በጣም በጣም ምንድን ነው እስኪ አብራሩልኝ። ያው ያው መዋች ማሽማዊ ዋጋ አለ የተባለችው ከአንድ አመት ከስድስት ወር በፊት በቤት ሰራተኝነት ቀጥራ አብረው የሚኖሩበት ሲሆን አጋጣሚ ያው በጥሩ ግንኙነትም ከ እንደነበራችሁ ነው ያው ከሱ የሰማ ነው ከጠዋት ጀምሮ አለመግባባት ተፈጠረበት እንትን አይነጋገሩም። ዘግታኝ ነበረች ነው የምትለው ችገሪዋ ማለት ነው። መዋች ዋጋ እንትን አልነበራችሁም በዛ ከጠዋት ጀምሮ ማለት ነው። እሺ ወደ ማታ አካባቢ ላይ ያው ውጪ ውላ አስራ አንድ ሰዓት አካባቢ ላይ ወደ ቤቷ ከገባችው ሟቿ አጋጣሚ ያው ይነጋገራሉ። በባሏ ትጠራጠራለች ዳ ሰራተኛዋን ማለት ነው። እሺ በዚህ ጉዳይ ያው ንግግር ይነጋገራሉ። በዚህ ምክንያት አለመጋ ፈጥራ እንትን ብላ ያው ወደ ክቺን ገብታ ተናዳ በሱ ምክንያት ታለቅሳለች። በደዋ ማለት ነው። እሺ ሟቿ ወዳ ያለችበት ቦታ ሄዳ ለምንድ ነው በአባቴሽ ቤት ነው ለምን ታለቅሻለች? ብላ የሚነጋገሩበት ሰዓት ላይ ተከሳሽዋ አንቃቲ ይዛለች እዛው እሳት ያቀጣጠለች ነበር። ኪችን አካባቢ ማለት ነው ውጭ ላይ እሺ። እሱ ላይ ገፍተራት ትጥላለች። እንጨት ምት የምታቀጣጠልበት እንጨት አንስታ ጭንቅላቷ ደጋግማ በእንጨት ላይ እንደ ወድቃ እንዳለች ስትደክሚበት ወደ ኪችን ታስገባለች፣ ለማሳረፍ ትሞክራለች። በዛው ህይወቷ ያልፍበታል። በእጇ በእጇ እሺ። ይህን ድርጊቱን ከፈጸመችው በኋላ

አስባበት ድርጊቱ መፈጸም ይጭ ስለሆነች ትንሽ ወደ የተወሰነ መንገድ ሸኘኝ ትላለች። ወደ ሳትገባ ማለት ነው፣ በውጭ ላይ ከዛ የተወሰነ መንገድ ወደ ደሳለኝ ሆቴል ተብሎ ከሚጠራ አካባቢ ላይ ከሸኘች በኋላ ከዛ ወደ ቤቱን ስታንኳኳ ከፈችላት ብላት ነግራ ወደ ጣቢያ ትመጣለች። ወደ እኛ ማለት ነው፣ ወደ ካረማራ ፖሊስ ጣቢያ ትመጣለች። መታ እጅ ሰጠች ማለት ነው። አ እጅ ሰጣች፣ እጅ ሰጠች፣ ሰው ገድዬ ነው መጣው ትችላለች በጣም ከፍተኛ ጉዳት ነው አደረስኩባት። ተዛከን እጄ ላይ ደም ራሱ አይታቸው ማረጋገጥ ትችላላችሁ ትላለች። እጇ ላይ ምልክት ደም ነበረ። መጣ ይሄን ኢንፎርሜሽን እንዳደረሰችን ያው ወደ ቦታው ቀጥታ መራውኝ። እንግዲህ ሳጅን ማቲያስ ስለነገሩን መረጃ ከልብ ከልብ አመሰግናለሁ። መልካም ምሽት ብያለሁ። እናመሰግናለን። መርማሪው ሳጅን እንደነገረን ነው እንግዲህ ታሪኩ በጣም የሚዘገንን ነገር ነው። የተፈጠሩ ለማመንም ይከብዳል በራሱ እንግዲህ አለመግባባት ነው እንዲሆነ፣ በባለቤቴ የጠረጠረችኝ ከዛ በኋላ አንድ ሁለት ተባባልን በቃላት ደረጃ፣ ከዛ በፍልጥ የመምታት ነገር ነበረ። ከዛ ስትሞት በማዳበሪያ አድርጎ ለመቅበር ሙከራ ማድረግ ማቃጠል፣ ይህን ሁሉ እንግዲህ ተጠርጣሪዋ ፖሊስ ለፖሊስ ለሳጅን ማቲያስ ስለሆነ እጇን የሰጠችው እሷ የነገረችኝን ብሎ ነው ሳጅንም የነገሩን እና አንዳንድ አለመግባባቶች፣ ሌላው በጣም የሚገርመው ነገር ደግሞ ይሄ ሁሉ ወንጀል ሲሆን እንግዲህ ሟች ከባለቤቷ ጋር ነው የምትኖረው፣ የተባለው ቤት ውስጥ ማለት ነው። ባል ግን ከዚህኛው ትዳሩ በፊት ሌላ ትዳር ነበር እና ከዛ ትዳር ልጆችን ወልደዋል። ከነዛ መሀል አንዱ የአስራ ሶስት ዓመት ልጅ ነው። ይሄ ልጅ እቺ ሴት ቤት ውስጥ ነበረ፣ ግን ፕሌይስቴሽን እየተጫወተ ነበር ሄድፎን አድርጎ። የሚያሳዝነው ነገር እሱ ነው። ከዛ ውጭ በጣም የገረመኝ ነገር አንዳንዴ እርግጠኛ ነኝ አሁን በጣም ጸጽቷት ነው እሷ የምትናገረው። እንዲህ አይነት ትንንሽ ነገሮች ወደዚህ አቅጣጫ ማለፍ ይችላሉ ብለህ ልታስባቸው የምትችል አሁን በተለይ ደግሞ በብዛት የኢትዮጵያ ንቻ ናኗር አምስት መቶ ነው ስድስት መቶ ብር እንደመ ውስተኛ ብትሆን ከዛች ላይ ቆጠብ አድርገህ ሰራተኛ ቀጥረህ የምትኖር ሁሉም ሰው እና እቤት ካሉ ሰራተኞች ጋር እንደ እናት እንደ እህት እንደ ወንድም ሆነ የሚኖሩት ነገር አለ። አሁን እንደ ፈራህም ያደርግሃል። ስኬቱን ስትሰማ ምንድን ነው ያለው ነገር መነጋገር አሁን ለምሳሌ እንደገባኝ ከሆነ ከኃይለ ቃል ተለዋወጡ። ከዛ ገዳይ የተባለችው ሴት አሁን ኩሽና ሄዳ አለቀሰች። ሟች መታ ለምን ታለቅሻለሽ አለቻት። በዛ ነው እንግዲህ ነገሩ የተባባሰ የመጣው። አንዳንዴ ከቤት ሰራተኛ ጋር ያለ ግንኙነት እስከምን ድረስ ነው? ቅሬታ ካለህ የኔና ያንቺ ነገር እዚህ ጋር ያብቃ፣ በክፉና ደግማ ለመነጋገር። ምክንያቱም አንዳንድ ቃላቶች ሰዎችን ወደ ለውነ ነገር ውስጥ ሊከታቸው ይችላል። ከቷቸውም እያየን ነው፣ እየሰማን ነው። ስለዚህ ምንድ ነው በበሳሉ መንገድ ስትሄድ አለመግባባት አለ አደለ? እኔ እናንቺንን ወይም ደግሞ ሰሪና ሰራተኛን ያገናኘው ምንድ ነው? ስራው ነው ስራው እንዲቀጥል አልፈልግም። ስለዚህ ስንት አለብሽ? ይኸውና በይቻው እሱ ነው አሁን። ይህን ነው ወሬ እያወራን ከዚህ ቀደም አንድ ፖሊስ ሪፖርት ዝ ብሎ ወደ ቄራ አካባቢ በቡና አርጋ መርዝ ከሰጠቻት በኋላ እንድትድንላት ደግሞ ወተት ፍለጋ ስትሮጥ የነበረችው የቤት ሰራተኛ አይነት ታሪክ ማለት ነውና፣ ካደረገችው በኋላ እንደገና የማድረጓ አቆጮ እንድትድንላት ወተት ፍለጋ ስትሮጥ የነበረ። ልክ አሁን የዚችም ልጅ ታሪክ በሆነች ደቂቃ ንዴት ነው። እና ንዴቶቻችን እንዴት ነው? ምን ስለ ጸጥታ ትምኮ ነው? ቀጥታ ወደ ካራመራ ፖሊስ ሄዳ እጇን የሰጠችው ሰው ገድያለሁ ብላ ለሳጅን ማቲያስ የተናገረችው እቺ የቤት ሰራተኛ እኮ ስለ ጸጸታት ነው። ሆን ብላ ወይም ምናምን አይነት ነገር ውስጥ ብትገባ እኮ ራስን ለማጥፋት መረጃ ለማጥፋት ጥረት ታደርጋለች። አሁን በዚህ ነገር ውስጥ የገባኝና ብዙ ጊዜ አሁን የቤት ሰራተኛ እና ሰሪና ሰራተኛ ስ በዘመናዊ መንገድ ሳይሆን በባህላዊ መንገድ ነው የምንሄደው። ብዙ ነገራችን ባህላዊ መንገድ የቤት ሰራተኞቻችንን አሰልጥኖ ስነ ልቦናቸውን ከሰው ጋር እንዴት ነው የሚኖረው ቀጣሪውንም ቢሆን እንዴት ነው ትሪት ማድረግ ያለብን ብሎ ይሄን የሚያረጋጋ አካል የለም። የምንቀጥረው ከደላላ ነው የምናገኘው። ከዛ በኋላ ምን ምግብ ትሽላለሽ ነው የመጀመሪያው ጥያቄ። የምግብ ጥያቄ ነው። ምን ትሽላለሽ፣ ምን ትሰራለሽ። ባህሪ አይጠየቅ ምን አይጠየቅና ነገር እና በአብዛኛው እንዲህ አይነት ነገር ሊያስተምረን የሚገባው ነገር ብዙ የቤት ሰራተኞች በውስጣችን አሉ። በጣም አክብረን በመግባባት አለመስማማትም ካለ በመለያየት ወይም ደግሞ አለመስማማትም ካለ በመነጋገር በመፍታት ነገሮችን መቋጨት እንዳለብን የሚያስተምር ታሪክ ነው። ባሳለፍነው ሳምንት የሆነ ነው ድፍን አዲስ አበባን ጉድ ያሰኘ ነው። አሰሪዋን አንገት ላይ ያቃጠለችው ሴት ለፖሊስ እጇን ሰጠች። የሆነው ነገር ግን በጣም ዘግናኝ ነው። ሰላም ያወርድልን። የቲቪ ፕሮግራም አዘጋጁ መድረክ ላይ ራሱን ስቶ ወደቀ። ከታዲያስ አዲስ ኒው ላይቭ የምታደምጡት ታዲያስ አዲስን ነው። የቴሌቪዥን ፕሮግራም አዘጋጁ ራሱን ስትወደቀ የሚለው ወሬ ላይ ደርሰናል። በርካታ የቴሌቪዥን ጣቢያዎች አሉ፣ እንደዛው ደግሞ ብዙ ፕሮግራም አዘጋጆችም አሉና የትኛው አዘጋጅ ነው የወደቀው? በጣም ጥሩ ጥያቄ ነው። የእኛ እንግዲህ አድማጮች ያንና ጆሮቻችን ናቸው ፕሮግራሙን ለመታደም የሄዱ ናቸው። እንግዲህ የቴሌቪዥን ፕሮግራም አዘጋጁ ራሱን ሲስትና በተባባሪው አማካኝነት ፕሮግራሙ ሲመራ ዩ ላይቭ ስለዚህ ደወላ አርገ ወረ ደህና ነው ግን እውነት ሲባል መጀመሪያ ማጣራት ያለብን ማን ነው ነው ኢቢኤስ ላይ ከሚተላለፉ በርካታ ተወዳጅ ፕሮግራሞች መካከል አንዱ ነው ሊባል ይችላል ፈታ በፈታቤት ላይ ከሚተላለፍ ፕሮግራሞች አንዱ ነው ስትል እንዳንተ ሆነ እንድልል ነበር እንግዲህ ልክ እውነት። ግን የሱን ታሪክ ስሰማ እግዚአብሔር ይጠብቀኝ ያልኩት፣ ምክንያቱም የቴሌቪዥን ፕሮግራም በባህሪው በጣም ብዙ ጭንቀት አለው። እንደ ሬዲዮ ፈታ ብለን የምትሰራው ፕሮግራም አይደለም። ቲቪ ብዙ የሚያስጨንቁ ነገሮች አሉትና ከዛ አንፃር እንግዲህ ይህ የቴሌቪዥን ፕሮግራም አዘጋጅ ከአሁን በፊት በነበረበት የልብ ህመም ሳቢያ ያ ህመሙ ከአራት ዓመት በኋላ እንደገና አገርሽቶ የፕሮግራሙ ተከታታዮች ፊት ለፊት እንግዲህ ስቴጅ ላይ ነው ለመውደቅ የዳረገው። ፕሮግራሙ እየተሰራ ማለት ልደውልለት። ጌታ ነጻ አየን ታውቁታላችሁ እንግዲህ። ፈታ ፕሮግራም ወጣቶች በጣም ይወዱት ነው። እኔ በተለይ ወጣት መሆኔን ስለማውቀው እሱን ፕሮግራም በጣም ነው የምወደው። ስለዚህ ልደውልና ላውራው ጌታን እንዴት አመሸህ ሰይፍሻ እንዴት ነህ አለሁ ይመስገን አምላክ አንተ እንዴት ነህ ደህና ነህ ከብሩ ይስፋ በጣም ደህና ነኝ ሰይፍሻዬ የኛ አድማጮች አይንና ጆሮቻችን እንግዲህ አድማጮቻችን ናቸውና ባሳል እንግዲህ ደወል አደረጉና የፈታ ሾው ቀረጻ ላይ አዘጋጁ ራሱን ሳተ የሚባል ነገር ሲነግሩን ጊዜ መጀመሪያ ጤንነትን ለማረጋገጥ የደወልኩት ሴፍሻይ አሁን ደህና ነኝ ያለሁት ልክ ነው። ባለፈው ሁለት ሳምንት ላይ ቀረጻ እያደረግን ሙሉ ቀን ነበር ቀረጻ የምናደርገው እና የመጨረሻው ቀረጻ ላይ አልቻልኩም። በኋላ ትንሽ ራሴ ትቼ ነበር። ልክ ነው። ምን ከምን ጋር ይገናኛል? ህመሙ አልገባኝም። አው ትንሽ የቆየ ኬዝ ነው ሴፍሻይ። ዛሬ አራት አመት አካባቢ እንደዚህ አይነት ነገር ነበረ። የልብ ችግር ነው። እንግዲህ ከአራት አመት በኋላ ነው አሁን መልሶ እንደዚህ አይነት ምልክት ያሳየው ከአራት አመት በፊት ልብህን አሞ ነበር አዎ አዎ እንደዚህ አይነት ችግር ነበር ያው ሰርጀሪን ተብዬ ነበረና ያው ከሂደት በኋላ ግን እግዚአብሔር መስገን ጥሩ ነገር ላይ ነው ያለውን ሰርጀሪውንም አልተሰራሁም አሁን ግን ከረዥም ጊዜ በኋላ የዛኔ ነው ይህን ምልክት ያሳየው ምንም የከፋ ነገር ጋር ግን አይደለም የነበረው ግን ካቡ ምስላለ አዎ ካቅም በላይም ብዙም ፕሮግራም በአንድ ቀን ነው መሰለኝ የምትቀዱት እናንተ አዎ፣ በአንድ ቀን አምስት ፕሮግራም ነው የምንቀርጸው እና የዛን ቀን ትንሽ ምግብ ያለመውሰድም ነገር ስለነበረ እሱም ተደርቦ ነው ትንሽ እየጎዳኝ። ግን ለምንድን ነው አሁን ሰርጀሪውን መውሰድ ያልቻልከው? አልገባኝም። ሐኪሞቹ ያስፈልጋል ካሉ ከልብ ምናምን በሰአቱ ምንድን ነው ሴሻ ወዲያው ወደ ጸበል ነበረ የሄድኩ የነበረው ጸርቃ ነው ገብቼ ነበረ። ና በጣም ጥሩ ሁኔታ ላይ ሆኜ ነበረ የወጣሁት። ና ያው በቤተ ክርስቲያኑም የማደጉም ነገርም ስለነበረ ያ ነገር ለረዥም ጊዜ በጣ ጠፋ። ምንም አይነት ምልክትም አሳይቶ ማያውቅም የነበረው እና አሁን ነው እንግዲህ ከአራት ዓመት በኋላ በእርግጥ ምልክቶቹን ሲያሳይ ማድረግ ያለብኝን ነገር ከዶክተሮችም የመጣም ነገር ነበረ እና እነዛን ትሪትመንቶችን እየወሰድኩኝ ጥሩ ነገር ላይ ነበር የነበርኩት። ዞሮ ዞሮ ትሪት የምታደርገው ነገር ነው ማረፍ ይፈልጋል ይመስለኛል። እንግዲህ አዎ፣ የመጀመሪያው ነገር ስትረስ በቃ ምንም መኖር የለበትም። አሁን ደግሞ ያው የቴሌቪዥን ፕሮግራም ታውቀዋለህ፣ በጣም ከባድ የሆነ ስትረስ ነው ያለው ከጀርባው እና እሱን ነገር ማዘጋጀቱ በራሱ በጣም ከባድ ነው። እንደዛ ነገሮች ተደማምረው ነው ወደዚህ ነገር ያመጣው። ግን አሁን እግዚአብሔር ይመስገን ሴፍሻ ያን ያህል ከባድ የሚባል ነገር ላይ አይደለም። ራስን በመሳት የተነሳ ቀረጻው ቆሟል ወይንስ ምንድን የተፈጠረው በጊዜው? ሴቷ ሆስፒታል ሄደን ማህመድ እሷ ቀጥለዋለች ለተወሰነ መጨረሻ ላይ ያለውን ቀረጻ እሷ ነች ያስኬደችው። ከኋላ ግን አስተባባሪዎች ያው ከፍተኛ ርብርብ እያደረጉ ነበረ እኔ ላይ ያለውን ነገር እየተከታተሉ ነበረ። አይ እንኳን ዋናው ጤና መሆን ነው። እንዲህ አይነት ነገሮች ደግሞ እንዳልከው ነው፣ እረፍት ይፈልጋሉ። በጣም በተጨነቅ ቁጥር ውስጥ ነው ይበልጥ እየጎዳህ የምትሄደው። ስለዚህ ከሕክምና ሰዎች ጋር በደንብ በቅርበት ማውራት እንዳልከው፣ በእምነቱም ጸበሉን ጠበቅ ማድረግ ልክ ነው ጥሩ ነው ብዬ አስባለሁ ዶክተር አለ ያው ከሱ ጋርም እየተማከርን ያለ ነው አሁን ግን ያው ከሱም ከወሰድኩት ኢንፎርሜሽንም ነው የከፋ ነገር ላይ አይደለም ያለው ብያለሁ አይ በጣም ጥሩ እንግዲህ ከፈትሃ ፕሮግራም አዘጋጅ ከጌታነህ ጸሀይ ጋር ያደረኩት ቆይታ ይህን የምስል ነበረ እውነትም አዎ ደውለህ አጣራ ባላችሁ መሰረት እውነት ነው የቲቪ አዘጋጁ ስራ ላይ ራሱ ስቶ ነበር አሁን ግን ደህና ነው መልካም በዓል ብያለሁ ከወዲሁ ጌታነህ ሰፊሻ የመልካም በዓል እግዚአብሔር ያክብርልኝ ከጌታ ሁንፃ እየጋርኩት ቆይታ ን ይመስላል። ታዲ ጌት የአባል አገሩ አይደል ዳኛ ነበር። የዳንስ ተወዛዋዦች ነው አደለ እዚ የሚኖረው። እንግዲህ እሱ እንደሚለው ቅድም እንደሰማው ከአሁን በፊት በነበረው ችግር ሳቢያ ልቡን ሀመም ያደርገዋል። የቴሌቪዥኑ ደግሞ ስትረስ ሲጨመርበት፣ አዎ። እና እንግዲህ እንደሱ ውሳኔ ከሆነ ከአሁን በኋላ ከጭንቀቶች ራቅ እያለ የሚቀርጸውንም ኤፒሶድ አነስ አድርጎ ወደ ጸበሉም ወደ ሕክምናውም እያለ ጤናውን ለማስተካከል ግን እቅድ እንዳለው ተናግሯል። ቅድሚ ያጤና እኮ ነው የምታደምጡት፣ ታዲያስ አዲስ ነው። በዜማ ግብዣ ትንሽ ተዝናንተን እንመለሳለን። ኢትዮጵያ